ሰላም ሰላም ውዴ ስማርታፕ ቤተሰቦች እንዴት ናችሁ? እንግዲህ በዛሬው ቪዲዮ ምንድነው የምንመለከተው አንድ ተማሪ ለኢንተራንስ ኤግዛም እንዴት ፕሮግራም ማውጣት እንዳለበት እንዲሁም ደግሞ የሚማራቸውን ወይም ፈተና ላይ የሚወጡትን እነዚህን ሰብጀክቶች ደግሞ እንዴት መመደብና እንዴት መረዳት እንዳለበት እንዲሁም ደግሞ በሶስተኛ ነገር ደግሞ የምንመለከተው ምንድን ነው አንድ ተማሪ በአጭር ጊዜ በአጭር ጊዜ እንዴት በስትራቴጂክ እና በብልጠት ደግሞ እነዚህ ነገሮች መድቦ ትምህርቶቹን እንዴት እንደሚጨርስ አንድ በአንድ ማሳያችሁ ይሆናል ማለት ነው። እንዲሁም በመጨረሻ ላይ እስከ ቪዲዮ መጨረሻ የምትመለከቱ ከሆነ ምን ትምህርቶች ላይ ብታተኩሩ ደግሞ የዘንድሮን የኢንትራንስ ኤግዛም የማለፍ ቻንሳችሁን ከፍ እንደምታደርጉ አጠቃላይ ሙሉውን ፓኬጅ ነው እዚህ ላይ የምንመለከተው። ስለዚህ እስከ መጨረሻው ቪዲዮ መመልከት እንዳትረሱ ማለት ነው። የምሬ ነው። በጣም ተጠቃሚ ትሆናላችሁ። በመጨረሻ ላይም ደግሞ ቪዲዮ ከተመቻችሁ ቪዲዮ ላይክ ማድረግ ማድረግና ለሚያስፈልገው ለኢንተራንስ ተፈታይ ሼር አድርጉ። ምክንያቱም በጣም ስለሚረዳው ማለት ነው። አሁን እንግዲህ ብዙም ሳንቆይ ወደ ቪዲዮዎቹና ወደ መፍትሄዎቹ ሊሄድ ማለት ነው። ኦኬ ስለ ኢንትራንስ ኤግዛም ዝግጅት በምናወራበት ጊዜ በጣም ብዙ ፖርሽን ስለሆነ አሁን ከቨር የምናደርገው ከ9ኛ እስከ 12ኛ ክፍል ስለሆነ ስለ ፕሮግራም አወጣጣችን እንዲሁም ደግሞ እቅድ ስትራቴጂያችን በጣም ወሳኝነት አለው ማለት ነው። ሁል ጊዜ ጨዋታችን የሚሆነው ከጊዜ ጋርና እንዴት ደግሞ በአጭር ጊዜ እና በስትራቴጂክ ላይ ምሮዬ እንዳይረሳ አድርግቼ ማቆየት እችላለው ነው። ሶ አንድ በአንድ እንዴት እንደምታደርጉ ስቴፕ ባይ ስቴፕ ነው ማለት ነው የምናየው ከዚህ ውስጥ እንግዲህ የመጀመሪያው ነገር የሚሆነው ምንድን ነው? ፕሮግራም እንዴት ነው ማውጣት ያለባችሁ ለኢንተራንስ ሲሆን ማለት ነው ለኢንተራንስ ሲሆን እንግዲህ ፕሮግራም እንዴት ላውጣ የሚለው ነገር የሚመለሰው ፕሮግራም ሁለት አይነት ፕሮግራም ማውጣት ይጠበቅባችኋል የመጀመሪያው አይነት ፕሮግራም ምንድን ነው የአስራ ሁለተኛ ክፍል ከስር ከስር የምትጨርሱበት ፕሮግራም ነው ሁለተኛው አይነት ፕሮግራም ደግሞ ከዘጠኝ እስከ አስራ አንደኛ ክፍል ያለውን በስትራቴጂ እና በብልጠት እንዴት ሪቫይዝ የምታደርጉበት ራሱን የቻለ ፕሮግራም ነው ማለት ነው ለምንድን ነው በሁለት ቦታ የከፈል ናቸው። ምክንያቱ ምንድነው? አስራ ሁለተኛ ክፍል ጊዜ ስለሌለን አሁንም እየተማርነው ስለሆነ ትምህርት ቤት እየሄደን ጊዜ የመንግስት ተማሪዎች ከስድስት ሰዓት የግል ተማሪዎች ደግሞ እስከ ዘጠኝ ሰዓት ትምህርት ቤት ጊዜያችን እየፈጀን ነው አይደል? ስለዚህ በዚህ አጋጣሚ አስተማሪዎች ሲያስተምረን ከስር ከስር እየመጣን ምን ማድረግ አለብን ማለት ነው፣ መከለስ አለብን። በተለይ ኤግዛም ላይ የሚመጡ ፈተናዎች እነሱ ላይ ሞር አተኩሩ። ናቹራል ከሆናችሁ ማትስ፣ ፊዚክስ፣ ባዮሎጂ እና ኬሚስትሪ ላይ ያው እንግሊዝኛ እና ስኮፕቲክ አፕቲትዩድ ቴስት ኖርማሊ በየግል ስለምትሰሯቸው ማለት ነው። ሶሻልም ጋር ሲመጣም ደግሞ እንደነ ኢኮኖሚክስ፣ ሂስትሪ እና ጂኦግራፊ ማቴማቲክስ ላይ እነዚህ ትምህርቶች ቤዚክሊ ቤት ስትገቡ የተማራችሁትን ፖርሽን ከስር ከስር እያነበባችሁ የኢንተራንስ ጥያቄ የወጡትን ከስር ፕራክቲስ ማድረግ አለባችሁ ማለት ነው የ12ተኛ ክፍል ይህን ይመስላል ማለት ነው የሆነ ጊዜ ከሁለት እስከ ሶስት ሰዓት መመደብ አለባችሁ የጠዋት ከሆናችሁ ከሰዓት ወይ ማታ ላይ መደባችሁ መያዝ አለባችሁ ማለት ነው የ12ን እንደዚህ ካደረግን በኋላ እኩል አብረን እያስኬድን ነው ማለት ነው ቀጥሎ ምንድን ነው የሚሆነው ከ9 እስከ 11ኛ ክፍል ያለው ነው አይደለም ከ9 እስከ 11ኛ ክፍል ያለው ምንድነው የምናደርገው እንመድባለን የሆነ ጊዜ ወይ ማታ ላይ ወይ ሌሊት ላይ ከሁለት እስከ ሶስት ሰዓት ለሱ እንመድብና የመደብናቸውን ትምህርቶች ጸጥ ባለ በጥሞና እናነባለን ማለት ነው በምናነብበት ጊዜ እንግዲህ ምን አይነት ስትራቴጂዎችን እንከተላለን አሁን ቀጥሎ የምናያቸው ይሆናል ማለት ነው ወደ ሁለተኛው እስኪ እንለፍ ኦኬ፣ በሁለተኛ ነገር ምንድነው የሚሆነው? ፕሮግራማችን ለሁለት ከፍለን የ12 እና የ11 ብለን ከከፈላችሁ በኋላ ምን ታደርጋላችሁ? አሁን የሚሆነ ምንድነው፣ እነዚህን ትምህርቶች መመደብ አለብን። አሁን አብዛኛው ተማሪ የሚሸወደበት እና ብዙውን ጊዜ የሚፈጅበት እዚህ ላይ ነው። ለምን የምንማራቸው ትምህርቶች መረዳት ያስፈልጋል? እንዴት የምናጠናቸው እነዚህን ትምህርቶች ወይንም እንዴት ነው የሚነበቡት የሚለውን ነገር ማወቅ ይጠበቅባቸዋል ማለት ነው እንደ በፊቶቹ ሞኙአቱን በጣም ብልጠት ያስፈልጋል፣ በአሁን ታይም ላይ ማለት ነው። ስለዚህ ምን ማድረግ ነው? ከምንማራቸው ትምህርቶች እንግዲህ በሁለት ዘርፍ ይመደባሉ። የመጀመሪያው ካልኩሌሽን ሲሆኑ ሁለተኛው ደግሞ ቲዮሬቲካል ናቸው። በካልኩሌሽን ላይ ስንመጣ ካልኩሌሽን ላይ ምን ይፈልጋሉ? በየጊዜው ፕራክቲስ፣ ፕራክቲስ እና ጥያቄዎችን መስራት በጣም ይጠይቃሉ። ሶ በየጊዜው ምን ማድረግ አለብን? እነዚህን ፕራክቲስ ይጠይቁናል ማለት ነው። ቲዮሬቲካል ላይ ስንመጣ ደግሞ ምን ያስፈልጋሉ? በየጊዜው ማስታወስ አስታውሱኝ ይላሉ ወይንም በየጊዜው ሪቪዥን ይጠይቃሉ። ለምንድን ነው እንደዚያ የሚሆነው? ካነበብናቸው አሁን አነበባችኋቸውና በዚህ ወር ጨረሳችሁ እንበል ባዮሎጂ ምዩን ወይ ሂስትሪ አንበባችሁ በአንድ ወር ጨረሳችሁ እንበል፣ አንድ ወር አልፋችሁ ወይንም ሁለት ወር አልፋችሁ ተመልሳችሁ ስታዩት በጣም አዲስ ነው የሚሆኑ ኖርማሊ፣ እንዳላነበባችሁ ተመጥቶት። ምንድን ነው ቲዮሪ ስለሆነ አይምሯችን ሾርት ነው የመያዝ አቅሙ በጣም ሎ ስለሆነ ይረሳል። አብዛኛው ተማሪ ፈተና ሲደርስ የሚወርቅበት ምክንያት የሚደናገጥበት ምክንያት ለዚህ ነው። ስለዚህ ምን ማድረግ አለባችሁ እናንተ በምታነቡበት ጊዜ በተለይ ቲዎሬቲካል ሲሆን ምን ማድረግ አለብን? ሾርት ኖት ማውጣት አለብን። ሾርት ኖት የምናወጣው የመጽሐፍ ሶስ ኖረብን ሳይሆን ምንድነው በተፈጥሮ እንዳልኳችሁ ስለሚረሱ ሪኮል ይጠይቃሉ ማለት ነው ሶ አሁን ሾርቶኖታችንን እናወጣና ምን እናደርጋለን? በየጊዜው ከአንድ ወር በኋላ ወይም በየ15 ቀኑ ወይም በየሳምንቱ ወይም በየወሩ እየጠበቅን ሪቫይ ሾርቶኖቶቻችንን ሪቫይዝ ማድረግ ያስፈልጋል። ይህ ምን ያደርገዋል? ከአይምሮቻችን እንዳይጠፉ ድጋሚ ደግሞ አይምሮአችን ሚወሮቹን እንዳያስወግድ ሪኮል እያደረገ ሪፍሬሽ እያደረገ አብሮ ይቀጥላል ማለት ነው። ስለዚህ ፕራክቲሶቹን ካልኩሌሽኖቹን ፕራክቲስ አድርጓቸው ካልኩሌሽኖቹ ጋር ሲመጣ ጥያቄ ፕራክቲስ አድርጉ። በቃ የካልኩሌሽኑ ምንድነው፣ በየጊዜው የተወሰኑ ዩኒቶች ጋር እየሄዳችሁ ጥያቄዎቹን ፕራክቲስ እያደረጋችሁ እሱ ምን ያደርጋል፣ አእምሯችን እንዳይረሳ በየጊዜው እየተለማመደ እየጠነከረ ይሄዳል። ቴዎሬቲካል ጋር ደግሞ ሲመጣ እንዳይረሳው ሾርት ኖታችን ስላወጣን፣ በተለይ ባዮሎጂ ላይ፣ ኬሚስትሪ፣ ሂስትሪ እና ጂኦግራፊ ላይ እንዲሁም ኢኮኖሚክስ ላይ ትምህርቶች ላይ እነዚህን ሾርትኖቶች ማውጣት እንዳትረሱ ማለት ነው በኋላ ትጸጸጣላችሁ እሺ። ሾርቶኖታችንን እንግዲህ ካወጣን በኋላ ምንድነው የምናደርገው? ወይንም በእንደዚህ አይነት መንገድ የምንዘጋጅ ከተዘጋጀን በኋላ ወይም በዚህ ሲስተም የምንዘጋጅ ከሆነ ቀጥሎ እንግዲህ ምንድነው የምናደርገው? እስኪ እንግዲህ ቀጥሎ የሚሆነው እንግዲህ ምንድነው በሶስተኛ ነገር የሚሆነው ነገር ምንድነው እንግዲህ ቶሎ እንዴት እንጨርሰው። አሁን ጥያቄ የሚሆነው እዚህ ጋር ነው። ቶሎ እንዴት ነው የምንጨርሰው? እንደምንጨርሰው ቶሎ ለመጨረስ እንግዲህ ምን ያጋጥማል? አብዛኛውን ጊዜ መዘናጋት ያጋጥመናል። ተማሪዎች ስለሆነ መዘናጋት ያጋጥመናል። ፎር ኤግዛምፕል፣ ይህን እንዴት ላስረዳችሁ። ፈተና አላችሁ እንበል የሚድ ፈተና ከአንድ ወር ወይንም በቃ ከአንድ ወር በኋላ ሚድ ወይንም ፋይናል ፈተና አላችሁ። እንዴት ነው የምትዘጋጁት? በዛን ታይም ላይ መጨረስ ያለባችሁን ዩኒት ቶሎ ቶሎ አንብባችሁ ትጨርሳላችሁ። ኖ አንጨርስም። አይደለም ምን ይሆናል? አይምሯችን ይዘናጋል። ለምን በተሰጠው ታይም አንድ ወራ አለኝ ብሎ ስለሚያስብ በዛን ታይም ቀስ ብሎ ስሎ እያደረገ ቀስ እያለ ነው የሚሄደው ማለት ነው። እሺ ይሄንኑ ፈተና በአንድ ሳምንት ውስጥ ፈተና አላችሁ ብትባሉ እንዴት ነው የምታደርጉት? ያንኑ ሃያል ፖርሽን ወይም ያንኑ ሃያል ዩኒት በአንድ ሳምንት ሳቱ በግዳችሁ ትጨርሱታላችሁ። ሶ ይሄ ምንድነው የሚያመለክተን ነገር አእምሯችን ይሄ አእምሯችን በታይም ውስጥ ሲገደድ ወይንም በታይም ሊሚት ውስጥ ስናስገባው በዛ ታይም ውስጥ መጨረሻው መጨረስ እንዳለበት ግዴታ እንደሆነ ሲረዳ ያኔ ኢንፎርስ ሆኖ ነቅቶ ይገባል ማለት ነው። አሁን ብዙ ጊዜ የሚፈጠረው ምንድነው ኢንተራንስ ኤግዛም ሰባት ወር አለ ስድስት ወር አለ ብለን እንዘናጋና ቀስ እያለን እንሄዳለን። እያነበብን እኮ ነው ቀስ እያለን እንሄድና ሳናስበው ግን ጊዜው ቶሎ ይመጣል። ጊዜው በጣም ነው የሚሮጠው፣ እንደምታውቁት ጊዜው ቶሎ ይደርስብናል። የዛኔ ምን ይሆናል መዘናገ ቴንሽን ውስጥ እንገባለን፣ እንጨነቃለን፣ እንፈራለን ያ ነገር ደግሞ ምንድነው የማንበብ ቻንሳችንን ሎ ያደርገዋል። ስለዚህ ምን ማድረግ አለባችሁ እናንተ አንድ ትምህርት ከዘጠኝ እስከ አስራ አንደኛ ክፍል ያለውን ትምህርት በአንድ ወር እጨርሳለሁ ካላችሁ በአንድ ወር መመደብ አለባችሁ ማለት ነው። ዩኒቶቹን ሙሉ ታወጡና ዘጠነኛ ክፍል ከኦልድም ከኒውም ኮመን ነው አይደለም ኮመኑ ታወጡና አስረኛ ክፍልን፣ አስራ አንደኛ ክፍል ሙሉ ዩኒቶችን ታወጡና የኮርሱን የምታነቡትን ምን ታደርጋላችሁ ትመድቡታላችሁ። ከዛ በሳምንት ምን ያህል ዩኒት እችላለሁ ማንበብ የሚለውን ነገር እራሳችሁን ትመድቡ እና ቀጥታ ከፋፍላችሁ በአንድ ወር ጨርሳለሁ ካላችሁ በአንድ ወር ውስጥ ግዴታ መጨረስ አለባችሁ ማለት ነው። ሾርት ኖት የሚያስፈልጋችሁ ትምህርቶች ሾርት ኖት እያወጣችሁ እያነበባችሁ፣ ካልኩሌሽን የሚያስፈልጋቸውን ትምህርቶች ደግሞ ካልኩሌሽን እየሰራችሁ ትጨርሳላችሁ ማለት ነው። በእንደዚህ አይነት መንገድ ነው እናንተ መስራት ያለባችሁ ማለት ነው። በዚሁም አጋጣሚ ደግሞ እኛም ስማርት አፕ ኤዱኬሽን እንግዲህ ለኢንተራንስ እያስተማርን ነው። ተማሪዎችን ምን አመቻችተንላችኋል? ቴሌግራም ላይ ቴሌግራም ላይ ከስር ኮሜንት ላይ ፒን አድርገን ወይም እዚህ ዲስክሪፕሽኑ ላይ ታገኙታላችሁ። ቻናላችንን እዛ ላይ ጆን አድርጉና እንደዚሁ ፕሮግራሙን አውጥተን ሊሚት አድርገንላችሁ ኮመን የሆኑትን ዩኒት ለይተን፣ ለምሳሌ በመጀመሪያ በፊዚክስ ነው የምንጀምረው፣ ቀጥሎ ማቴማቲክስ፣ ከዛ ደግሞ ኢንግሊሽ እና ከዛ ደግሞ አፕቲቲዩድ። እነዚህን ጥያቄዎች ፕሮግራሙን እንለቅላችኋለን ከላይ ከስር ደግሞ ምን እናደርጋለን? በየሳምንቱ ጥያቄዎችን እንለቃለን። ለምሳሌ በሳምንቱ ሶስት የሚከበር ማድረግ ካለባችሁ በሳምንቱ መጨረሻ ላይ ከነዛ አካባቢ የወጡ ኢንተራንስ ጥያቄዎችን እና እኛም ይወጣሉ ምንላቸው ጥያቄዎች እንለቅላቸዋለን። እነሱን ፕራክቲስ ማድረግ ትችላላችሁ ማለት ነው። ቶሎ እዛ ላይ ጆይን እያደረጋችሁ እንዲሁም ደግሞ አብራችሁ ከኛ ጋር መዘጋጀት የምትፈልጉ ደግሞ ሾርት ኖቱንም ቪዲዮውንም እየሰጠናችሁ እዛ ላይ እንደ ኤግዛምፕል የኢንተራንስ ጥያቄዎች ይሰራሉ፣ ማብራሪያም አለው። ሾትኖቱም በቪዲዮ ስለሆነ የታገዘ ስለሆነ እናንተም እየተዘጋጃችሁ፣ ላይፍ ክላስ አለን፣ ቅዳሜ እናወር እየወሰዳችሁ እናንተም እነዚህን ፈተናዎች አብራችሁ መውሰድ ትችላላችሁ። ሶ የተወሰነ ክፍያ ነው፣ እሱም በማድረግ ከኛ ጋር አብራችሁ መዘጋጀት ትችላላችሁ። ፕሮግራምን በዛው እናወጣላችኋለን። የተቀራችሁት ግን ጆይን እያደረጋችሁ እዛ ጋር ጥያቄ ይለቀቃል ማለት ነው። ጆይን አድርጉት ቶሎ። ኦኬ በእንደዚህ አይነት መልክ ትዘጋጃላችሁ ማለት ነው። እንግዲህ የመጨረሻው ቲፕ ምንድን ነው? ወደ ቲፕ እስኪ እንሂድ። በመጨረሻ ላይ እንግዲህ ምን ቲፕ ነው የምንሰጣችሁ? ቲፑ እንግዲህ ትመድባላችሁ አልኳችሁ አይደለም በታይም ሊሚት አድርጋችሁት። በምትመድቡበት ጊዜ በአንድ ጊዜ በአንድ ጊዜ ከሁለት ትምህርቶች በላይ አታንብቡ። ለምን አይመከርም ዋይ? አንደኛ ትኩረታችሁ ይዘበራረቃል። ለምሳሌ በዛሬ ኬሚስትሪ ካነበባችሁ፣ ነገ ማስ ካነበባችሁ፣ ሮብ ፊዚክስ ካነበባችሁ፣ አእምሯችሁ ከአንድ ነገር ወደ ሌላ ከሌላ ወደ ሌላ እያደረገ አእምሯችሁ ውስጥ ዝብርቅርቅርቅ ብሎ ነው የሚቀመጠው። አእምሯችን ደግሞ የተደራጀ ነገር ነው የሚቀበለው። አብዛኛው የምናያቸው በህይወታችን ውስጥ የሚሰሩት በሲስተም የመንግስት መስሪያ ቤቶች፣ የግል መስሪያ ቤቶች ሙሉ ተደራጅተው የሚቀመጡበት ምክንያት ለአይምሮ ለመረዳት ቀላል ስለሆኑና ስራን ስለሚያፋጥኑ ነው ስለዚህ እናንተ ማሆን የያዛችሁ ስራ ነው ዝግጅት ስራ ነው ስለዚህ ምን ማድረግ አለባችሁ ሁለት ትምህርት ባዮሎጂ እና ማጥስን ከመረጣችሁ ሁለቱን ብቻ በሁለት ወር ወይንም በአንድ ወር እጨርሳለሁ ካላችሁ ዛሬ ባዮሎጂ ነገ ማጥስ ከዛ ባዮሎጂ ከዛ ማጥስ ጥሩ ነው ማለት ነው። ምን አእምሯችሁ አይዘበራረቅም። ብላስ ምን ደግሞ ከታች ከ9 እስከ 11ኛ ክፍል የተያያዘ ስለሆነ ትምህርቱ ለአእምሮ ፍሎ ይኖረዋል ማለት ነው። ተከትሉ ነው የሚሄደው። እስኪ አንብቡና ሞክሩት በስራ ተጠቃሚ ትሆናላችሁ። እናንተም መታችሁ እዚሁ ኮሜንት ላይ መመስከር ትችላላችሁ። ካልሰራላችሁ አልሰራልንም፣ ከሰራላችሁ ደግሞ ምስክር ሁኑ ማለት ነው ለሌላው ተማሪ። እንግዲህ ይህንን ይመስላል በተጨማሪም ደግሞ መጨረሻ ላይ ምን ብያለሁ? የትኛው ትምህርት ላይ ብታተኩሩ ጥሩ ውጤት ማምጣት ትችላላችሁ ነው አይደለ? እንግዲህ እሱን ማለት እነዚህ ትምህርቶች ምንድናቸው? በጣም ወሳኝ ናቸው። እነሱ ትምህርቶች ላይ በጣም ፎከስ አድርጉ። እሱን ቪዲዮ ይኸው በዚህ ጋር አስቀምጬላችኋለሁ። ይህንን ቪዲዮ ንኩትና እዛ ላይ እያንዳንዱን ከራሳቸው ከፕሮፌሰር ብርሃኑ ነጋ ካሉት ነገር ተነስቶ ነው ሙሉውን ያብራራውላችሁ። ስለዚህ እሱን እዩትና እዛ ላይ ሞር ትረዳላችሁ ማለት ነው። ቴሌግራም ቻናሉን ጆይ ማድረግ እንዳደረሱ ለክላሳችንም እንግዲህ መመዝገብ እንዳትረሱ፣ እሺ። በዛውም ደግሞ ሰብስክራይብ አድርጉ። ለሁላችሁም መልካም ዝግጅት መልካም ጊዜ። እንደዚህ ጠቃሚ የሆኑ ቪዲዎችን እንለቅላችኋለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው ቻው።